ሰላም፣ ጤና ይስጥልኝ። ውዴ ሶለዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናቸው አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በህወሀት አንጃ ቡድን የካቢኔ ስብስብ የተሞላው የጀኔራል ታደሰ ወረደ የሆነው የትግራይ ክልል ጊዜያዊ አስተዳደር በአቶ ጌታቸው ረዳ አስተዳደር ላይ መፈንቅለ መንግስት የተሳተፉት ኮርና ከኮር በላይ የሚባሉ የታጣቂዎች አመራሮች የመሬት እጅ መንሻ ሊሰጥ መሆኑ መረጃ ወጣ። በህወሀት አንጃ ቡድን የካቢኔ ስብስብ የተሞላው የጀነራል ታደሰ ወረደ ጊዜያዊ አስተዳደር በቀድሞው የአቶ ጌታቸው ረዳ አስተዳደር ላይ መፈንቅለ መንግስት የተሳተፉት ኮርና ኮኮር በላይ የሚባሉ የታጣቂዎች አመራር በየእርከናቸው የ500 ካሬ ሜትር፣ የ200 ካሬ ሜትር እንዲሁም የ140 ካሬ ሜትር የመሬት ስጦታ እጅ መንሻ በመቀሌ ከተማ ገበሬውን በማፈናቀል ሊሰጥ መሆኑን ከክልሉ ጊዜያዊ አስተዳደር ጽህፈት ቤት መረጃ ሸልኮ ወጥቷል። በዚህም መሰረት የ500 ካሬ ሜትር መሬት ስጦታ እንዲሰጣቸው የተወሰነላቸው አንደኛ ጀነራል ፍሳሐ ኪዳኑ ፍሳ ማንጁስ፣ ሁለተኛ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ሶስተኛ ጀነራል ኃይለ ስላሴ ግርማይ ወድም በይተይ፣ አራተኛ ጀነራል ምግባ ኃይለ፣ አምስተኛ ጀነራል ቀጥሏል። ማሾ በየነ ሲሆኑ የ200 ካሬ ሜትር መሬት እንዲሰጣቸው የተወሰነላቸው ደግሞ ጀነራል ገብረ አድሃና፣ ብርጋዴል ጀነራል ዘነበ ክፍለ፣ ብርጋዴል ጀነራል አብርሃ ተስፋይ ዱንኩል፣ ጀነራል ህንፃ ወልደ ጊዮርጊስ ጀነራል ጸጋይ ተካ፣ ጀነራል ፍስሐ በየነ፣ ጀነራል ተክላይ ኪዳነ፣ ጀነራል ኃይለማርያም ነጋሽ፣ ጀነራል ወልደ ጊዮርጊስ ተክላይ፣ ጀነራል ወልደ ገብርኤል ሊባቤ፣ ጀነራል ሙዘይ ሞከነን፣ ጀነራል ታደሰ ገብረማርያም፣ ጀነራል ደሳለኝ ገብረስላሴ፣ ጀነራል ሀለፎም እጅጉ፣ ጀነራል ንጉሶ አማረ ናቸው። እንዲሁም የ140 ካሬ ሜትር መሬት ስጦታ እንዲሰጣቸው የተወሰነላቸው ደግሞ ኮሎኔል ካህሳይ አብረሃ፣ ኮሎኔል ንጅ አለም ገብረ ህይወት፣ ኮሎኔል ካሳይ ሞከነን ኮሎኔል ሃጎስ ገብረ እግዚአብሔር ኮሎኔል ወልደ ጊዮርጊስ ተክላይ ኮሎኔል ንጉሰ አበደ ኮሎኔል ሙዑዝ ተስፋይ ኮሎኔል ትንሳኤ ብርሃነ ኮሎኔል ዋልታ መኮንን ኮሎኔል ሃጎስ ተወልደ ገብረ አዝጊ ኮሎኔል ፀሐየ ገብረ ዮሐንስ ኮሎኔል ተወልደ ገብረ ትንሳኤ ኮሎኔል ጎሹ ገብረ እግዚአብሔር ኮሎኔል ተክለ ማርያም አባዲ ኮሎኔል ገብረ ገብረ ማርያም ኮሎኔል ተስፋ ኪሮስ ኮሎኔል ካሳ ጣሰው ኮሎኔል ገብረ ድንግል በርሀ ኮሎኔል አብርሃም ላይ ገብረ እግዚአብሔር ኮሎኔል ጸሐዬ ገብረ ዮሐንስ ኮሎኔል ጎሽ አየለ ኮሎኔል ንጉስ ፍስሃ ኮሎኔል ካላዮ አሰፋ ኮሎኔል ንጉሱ ገብሩ ኮሎኔል ወልደ ሃጎስ ኮሎኔል ሃይላይ ወልደ ገብርኤል ኮሎኔል ነጋሽ ሐሉፍ ኮሎኔል ካሕሳይ ጽዋ የሚባሉ ናቸው። እነዚህ 49 የህወሀት ታጣቂዎች ይህ መሬት እንዲሰጣቸው የተወሰነው ከንደርታ ገበሬ ተቀምቶ ሲሆን የዛሬ ስድስት ወር ይህንን ውሳኔ ተወስኖ የመቀሌ ከተማ ከንቲባ ተወረዳኢ በርሄ እንዲያስፈጽሙት ተነግሯቸው የነበረ ሲሆን ስማቸው ከላይ የተዘረዘሩት 49 ግለሰቦች እኛ ጀግኖች ነን 1ሺ ካሬ እንጂ 5 ከቶ ካሪያ ይገባንም በማለት አፈንግጠው እንደነበርም ተገልጿል። የህወሀት አንጃ ቡድን የህዝብ መሬት በማውረር ለአሽከር ጀነራሎቹ ለማደል መዘጋጀቱን በመግለጽ በርካታ የትግራይ አክቲቪስቶች ና ፖለቲከኞች የመቀሌ እንዲሁም የእንደርታ ህዝብ መሬቱን በጀነራልነት ስሜ ከተሰባሰቡ ዘራፊዎች እንዲጠብቅ፣ እንዲሁም መላው የትግራይ ህዝብ ድርጊቱን እንዲያወግዝ ጥሪ እያቀረቡም ይገኛሉ። ሻዕብያን የሚነዳው ፍርሃት እና ምቀኝነት ነው። በአብዛኛው ጊዜ የኤርትራ መንግስት ሻዕብያ በኢትዮጵያ የባህር በር ፍላጎት ላይ የሚያራምደው አፍራሽ አቋም በውስጣዊ ፍርሃትና በተመሳሳይ የፖለቲካ አስተሳሰብ ነው። የሻዕብያ መንግስት ኢትዮጵያ ወደ ባህር መድረስና በማሪታይም ኢንዱስትሪ ላይ የምታመጣውን እድገት እንደ ፖለቲካ አደጋ ያያል። ሻዕብያ የኢትዮጵያ ባህር ኃይል በአካባቢው ላይ እንዲቆምም አይፈልግም። የኢትዮጵያ የባህር የማግኘት ፍላጎት ብቻ አይደለም የሚቃወመው። ከዚያ በላይ በኢኮኖሚ በትምህርትና በቴክኖሎጂ የምትበልጥ ኢትዮጵያን ነው የሚፈራው። በዚህ አይነት አጀንዳ የሻዕብያ ተግባር የሚገለጸው እስከ ዛሬ ድረስ የሚኖረው እርኩስ የምቀኝነት ፍርሃት ነው። ይህ ፍርሃት ኢትዮጵያ የአካባቢ መንፈሳዊና ኢኮኖሚያዊ መሪነት እንዳትወጣ እንዲከለክል ያደርጋል። በአብዛኛው ጊዜ የኤርትራ መንግስት የሚያሳየው የፖለቲካ እንቅስቃሴ በቀጣይነት ኢትዮጵያን እንዳደጋ ሚያይ መንገድ ይዞ ነው። ይህ የተለየ የስርዓት አጀንዳ ነው። በውስጣዊ ፍርሃት፣ በምቀኝነትና በኢትዮጵያ እድገት ቅናት ላይ በማተኮርም የተመሰረተ ነው። የሻዕብያ መንግስት በአካባቢው መሪ መስሎ ለመታየት ኢትዮጵያ እንዳትችል ለመከላከል በተግባር እየሰራ ይገኛል። የባህር በር ፍላጎትና በማሪታይም ኢንዱስትሪ ላይ ያለው የኢትዮጵያ እቅድ ብቻ የተቃወመ አይደለም። ከዚያ በላይ ኢትዮጵያ እንደ ታላቅና ተሰባሰባዊ ኃይል በአፍሪካ በምትጫወተው ሚና እንዳትጫወት በምቀኝነትም የተመሰረተ ነው። ኢትዮጵያ ባህር ለመድረሷ የምትፈልገው ሀገራዊ መብት ነው። ይህ በዓለም ሕግ የታመነ ፍትህ ነው። የመንግስታዊ ህልም አይደለም። ኢትዮጵያ ወደ ባህር ብትደርስና የራሷን የማሪታይም ኢኮኖሚ ብታቋቁም፣ ይህ በአካባቢው ያለው የንግድ ፣ የትራንስፖርትና የሰላም መንገድ ይሰፋል። በሌላ አነጋገር ይህ አንድ የአፍሪካ ደረጃ የሚያድግና የህዝቦችን መግባባት የሚያጠናክር እርምጃ ነው። ነገር ግን ሻዕብያ ይህንን እውነታ በፍርሃት ይመለከተዋል። ኢትዮጵያ በአካባቢው ላይ የኢኮኖሚና የፖለቲካ ተጽዕኖ ቢያደርግ ኤርትራ በታላቅ አለም መድረክ ውስጥ የተጠበቀውን ቦታ እንዳትጠፋ ይፈራል። በመሆኑም ከሁሉም የተሻለ የአካባቢ መተባበርን ለመቃወም በእንቅፋት በመከልከልና በተቃውሞ የተመሰረተ ፖለቲካ ይዞ ቆመዋል። በአንደኛ ደረጃ ይህ ለኤርትራ ህዝብ እንኳን የተሻለ ወይም የተጠቃሚ አቅጣጫ አይሆንም። ኢትዮጵያ የባህር ፍላጎቷ እንደ መብት እንጂ እንደ ጦርነት አጀንዳ አይገለጥም። እውነታው ይታያል። የባህርና የእድገት ሀገር እንደ ኢትዮጵያ በአፍሪካ የሚገነባው መንገድ ከፍተኛ የህዝብ ፍላጎትን ይወክላል። ሻዕብያ እንደ ሀገርና እንደ መንግስት ይህንን እውነታ ቢቀበል ዛሬ ኤርትራ የተዘጋና የተገደበ ሀገር አትሆንም ነበር። ኢትዮጵያ ባህር በመድረሷ ለኤርትራና ለአካባቢው ሀገሮች በተመሳሳይ ጊዜ እድገትን፣ ተቋማዊ እርሰበርስንና የአካባቢ ሰላምን ታመጣለች። እንዲሁ በተለይ ዛሬ ከተፈጠረው የዓለም ኢኮኖሚያዊና መጓጓዣ መዋቅር ውስጥ ኢትዮጵያ የባህር እንቅስቃሴ ማስቀመጥ ብቻ ሳይሆን የአፍሪካን ደሴት በዓለም ኢኮኖሚ ውስጥ የሚገናኝ መንገድ ይፈጥራል። ኢትዮጵያ ባህር ብታገኝና የራስዋን የማሪታይም ኢንዱስትሪ ብታቋቁም ይህ አንድ ሀገር ብቻ ለመጠቀም የተቀደሰ ነገር አይደለም። ለአካባቢው ያለውን ኢኮኖሚ ያነቃቃል፣ ለወንድሞች ሀገሮች የትራንስፖርት የንግድና የሰላም እድል ይፈጥራል። የዘወትር የሶለዳ ሚዲያ ቤተሰባችን ፈትሊ ሀቄ ቱሩስ ፕሪቬይልስ ከትግራይ እንደላኩልን የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው ለማምለጥ የሞከሩት ተጠርጣሪዎች ተያዙ። የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ አዲስ አበባ ፖሊስ ጠቅላይ መምሪያ ገልጸዋል። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ

አብርሃም አሸናፊና ዳግም ብርሃን የተባሉት ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረድኤት አህመድ በተባለች ግለሰብ ላይ እንደሆነ ከቦሌ ክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመላክታል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ልዩ ቦታው አባ ሳሜል መቶ አርባ ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ስቋን ዘግታ በመውጣት የሰሌዳ ቁጥር ኮድ ሁለት ቢ ሰማንያ ስምንት አምስት መቶ ዘጠና አምስት አዲስ አበባ የሆነ ተሽከርካሪ እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ታውቋል። ተጠርጣሪዎቹ የግል ተበዳይን ከሾፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና አምስት መቶ ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የምርመራ መዝገቡ ያስረዳል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላ ስትገልጽላቸው በወቅቱ በእጇ ይዘው የነበረ ስምንት ሺህ ሰባት መቶ ብር ጥሬ ገንዘብ እና ሁለት ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታሁን አለምነህ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክ እና በህብረተሰቡ ትብብር ከነ ኤግዚቢቱ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጸዋል። የጸጥታ አካል በመምሰል እና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙት ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት ትብብሩ እንዲያጠናክር የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አቅርቧል። ሐሰተኛ ማህተሞችንና ቲቶሮችን በመጠቀም ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉንም ጨምሮ የአዲስ አበባ ፖሊስ ጠቅላይ መምሪያው አስታውቋል። በኡጋንዳ ከስልሳ በላይ ሰዎች በተሽከርካሪ አደጋ ህይወታቸው አለፈ። በኡጋንዳ አውራ ጎዳና ላይ በተሽከርካሪዎች ላይ በደረሰው አደጋ ስልሳ ሶስት ሰዎች መሞታቸው ፖሊስ ዛሬ ረቡዕ እለት አስታውቋል። በተቃራኒ አቅጣጫ የሚጓዙ ሁለት አውቶቡሶች በካምፓላ ጉሉ ሃይዌይ ካንድ ከባድና የበይ መኪናን ለመቅደም ሲሞክሩ ፊት ለፊት መጋጨታቸው የኡጋንዳ ፖሊስ ገልጸዋል። ከአውቶቡሶቹ አንዱ አደጋን ለማስወገድ ሲል ጠመዝማዛ በሆነ መንገድ ሊያመልጥ ቢሞክርም ሌሎች ተሽከርካሪዎች ፍጥነታቸው መቆጣጠር ተስኗቸው ተገልብጠዋል። የተሽከርካሪዎቹ ተሳፋሪዎች ላይ ሞት እንዲሁም በርካቶች ቆስለዋል የተባለ ሲሆን ፖሊስ ምርመራም ጀምሯል። ጉዳት የደረሰባቸው ሰዎች በምዕራብ ክሪያንዶንጎ ወደሚገኘው የተለያዩ ሆስፒታሎች ተወስደዋል። የክልሉ ፖሊስ ቃል አቀባይ ጁሌሳ ካይዛ አንድ አውቶቡስ ከሌላ አቅጣጫ ይመጣ ከነበረ አውቶቡስ ጋር ፊት ለፊት መጋጨቱን ተናግረዋል። በአደጋው አራት መኪኖች መገልበጣቸውን ጨምረው ገልጸዋል። በሀገሪቱ ዋና ከተማ ደቡባዊ ክፍል ካምፓላና በሰሜናዊ የጉሉ ከተማ መካከል ያለው አውራ ጎዳና ከፍተኛ የትራፊክ እንቅስቃሴ ከሚበዛባቸው ስፍራዎች አንዱ ነው።